ሀይሚ እና ብሩኬ እንዲህማ አሰሩንም። እንደዚህማ አታደርጉንም እንዴ! እንደዛ የሰው ልብ አንጠልጥሎ መጥፋት አለ እንዴ? ምን አስባችሁ ነው? ማነው እንደ እንደኔ ወሽመጡ የተቆረጠ 12 ሰዓት ጠብቆ? የምር እንዴ! እንደዚህማ አታስጨንቁንም። ኧረ በመድሃኒዓለም በጣም ብዙዎቻችን ተጨንቀናል። ብሩኬ ቀን ላይ ፖስት ባደረገው ቪዲዮ እግዚአብሔርን ስማ በስመ ስላሴ እንዴት ናችሁ ቤተሰብ ደህና ናችሁ ወይ አላችሁ ወይ ማን ነው እንደኔ በር በሩን ሲያያመሽ አረ ግን የማታስፋ ቆርጬ የመጣሁት ከዚህ በኋላ ይመጣሉ አይመጡ የሚለው ነገር በጣም አጠራጥሮኝ እንደው ፍጥጥ ብያልኳችሁ ወጣሁ ገባሁ ወጣሁ ገባሁ ወጣሁ ገባሁ አይኔን አመመኝ እንጂ ሃይሚና ብሩኬ አልተገኙም ለማንኛውም እንግዲህ ከመጣችሁ አይተን አርፈን እንተኛለን ካልመጣችሁም እንግዲህ እንደዚሁ ልባችን ተንጠልጥሎ ማደሩ ነው። የምር በሰላም ከሆነ እንደዚህ ታደርጋላችሁ ብዬ አላስብም። እኔ እንጃ። በስመ አብ ወወልድ ወመንፈስ ቅዱስ ምን ይሆን የተፈጠረው? ማታ ከቪዲዮ በኋላ ከዛ ደስታ በኋላ ደስታችንን አጣጥምን ሳንጨርስ ምንድን ነው የተፈጠረው? ሆሆ እንደው ቸሩ መድኃኒዓለም ያለማደር መልካም ነገር አሰማን። በስመ አብ ጥሩ ነገር አሰማን አምላኬ ሆይ። አደረህንም መብርሃን እየክፏቸውን እንዳታሰሜን አደረ አደራ። እንዲ ስማ ከበር ነው እንደው የምር እንደኔ ተጫ ጫንቆታ አፋ በር በሩን በቃ ሲያይ ያመሻል እግዚአብሔርን እኔ በፊት ማለት ነው እንደዚህ ልጅ ሆኜ እናቴ ገበያ ስትሄድ ማታ ልክ መምጫዋ ሰዓት ሲደርስ ከአስር ሰዓት ጀምሮ እስከ አስራ አንድ ሰዓት ከዛም በኋላ ከአስር ሰዓት ጀምሮ ብቻ ቤት እስከምገባ ድረስ እንደው ቁጭብ እያልኩሽ አልኳችሁ። ጓሮ ጓሮ ታውቃላችሁ መቼም፣ መንገዴው በጓሮ ባለ የሚመጡ የገጠር ልጆች ታውቁታላችሁ ብዬ አስባለሁ። ያው ገጠር ስለተወለድኩ ማለት ነው እና ቁጭ ብዬ ከጓሮ ከውድማ የሚባል አለ። ድሮ እናቴን ነበር ቁጭ ብዬ ስጠብቅ ማመሸው ማለት ነው። ገበያ ስትሄድብኝ መምጫ መምጫዋን በር በሩ ነው የማየው ማለት ነው። አሁን ደግሞ ልክ አስራ ሁለት ሰዓት ሲሆን በቃ ፍጥጥር እነሱ ጋር ር እንደው አደራችሁን፣ እንደው እንደው የሆነ ነገር ባላችሁን ቴክስት ቢሆን አስቀምጡልን ሰላም መሆናችሁን፣ ተጨንቀናል።